የሴት ልጅ ትልቁ ኃይል ውበቷ ነው። ውበቷ ደግሞ በውፍረቷ ይገለጻል የሚሉት ሞሪታኒያዎች፣ ውብ እንድትሆን ትዳር እንድታገኝ፣ ጋቫሽ በተባለ ስነ ሥርዓት ታዳጊ ሴትን ከመደበኛው እጅግ ከፍ ባለ መልኩ በግዳጅ እንድትመገብ ያደርጋሉ። አን ሪፖርትድ ወርልድ ታህሳስ 1 ቀን 2010 ዓ.ም አንድ ዘገባ አቀረበም። ዘገባውን ለማቅረብ በሰሃራ በረሃ ለተገኘችው ጋዜጠኛ ወቅቱና ስራዋ ገጥመውላታል። ወቅቱ ጋቫሽ በተባለ ስነ ስርዓት የሞሪታንያ ታዳጊ ሴቶች በግድ እንዲመገቡ የሚደረግበት ነው። This is 11 year old Monay She's about to be force fed to make her fat እየቻሉ የራስን ልጅ ምግብ አለመመገብ፣ ቀለብ መከልከል ኃላፊነትን የሚያስከትል በወንጀልም የሚያስቀጣ ድርጊት ነው። ግን ግን በግድ ስለመመገብስ ምን ያስባሉ? እንድትወፍር በማሰብ የራስን ልጅ ፍጹም በማስገደድ መመገብስ ኃላፊነትና ተጠያቂነትን የሚያስከትል ተግባር ነውን?